በስልጠናው መክፈቻ የደቡብ ኢትዮጵያ ክልል ደን አካባቢ ጥበቃና ልማት ቢሮ ምክትልና የደን ዘርፍ ኃላፊ ዶክተር ዮሴፍ ማሩ እንደገለጹት የተሰጠው ስልጠና የጌዴኦ ባህላዊ መልክዓ ምድርን በዘላቂነት በመጠበቅ ለቀጣይ ትውልድ ማስተላለፍን መሠረት ያደረገ ነው። በስልጠናው በዲላ ዩኒቨርሲቲ በዘርፉ የተለያዩ ጥናትና ምርምር ያደረገው ምሁራን፣ የዞንና የወረዳ አመራሮችና ሌሎች ባለድርሻ አካላት መሳተፋቸውን ኃላፊው ገልጿል። በጥንት አባቶች ተጠብቆ የቆየው የጌዴኦ ባህላዊ መልክአ ምድር ለቀጣይ ትውልድ ለማሸጋገር ቢሮው በትኩረት እየሰራ መሆኑን ኃላፊው አስታውቋል። ይህንን የሚታየው ላንድስኬፕ የመሬት ስርዓትን እየጠበቀ ያለው የማይዳሰስ የሰው ልጅ እውቀት ነው። ስለዚህ ከጥንት ሲዋረድ መጣው ይሄ የግብርና ስርዓት አካባቢ ጥበቃ አያያዝ ስርዓት ሳይቆራረጥ ለትውልዱ መተላለፍ አለበት። ምክንያቱም ይሄ እውቀት ከሌለ ይሄ ስርዓት የለም ተራራ የለም በቀላሉ ለናችራል ዲዛስተርስ ወይ ደግሞ ለተፈጥሮ አደጋ ራሳችንን እናጋልጣለን ማለት ነው በቀላሉ የተፈጥሮ አደጋ አየር ንብረት ለውጥ ተጽእኖ ላጠቃን ይችላል ይህ እውቀት ከሌለ ስለዚህ የሚታየውን አካባቢ እየጠበቀ ያለውን የማይታየው አገር በቀል እውቀት እንዴት አድርገን እንጠብቅ፣ እንዴት አድርገን ነው ትውልዱ ይዞ መቀጠል አለበት ብሎ እሱን ውይይት እያደረግን ያለንበት ነው። የዲላ ዩኒቨርሲቲ ምርምርና ቴክኖሎጂ ሽግግር ምክትል ፕሬዝዳንት ዶክተር ሀብታሙ ተመስገን እንደገለጹት በማህበረሰብ አገልግሎት ዩኒቨርስቲው ችግር ፈቺ ምርምሮችን በማድረግ በርካታ ተግባራትን እያከናወነ ነው። በተለይ ወደ ኢትዮጵያ ሲመጣ የሰው ዘር መገኛነታችን ከተፈጥሮ ጋር የኖርንበትን የኖርነውን የጊዜ ሪዝማኔ በደንብ የሚያሳይ ነው። ይህን ሁሉ ዘመን ይህን ሁሉ ዘመን ስንጓዝ ስንኖር አካባቢን ሳንጎዳ መኖር በጣም ትልቅ ጥበብ ይጠይቃል። ያንን ጥበብ ነው የጌዴኦ ማህበረሰብ ላይ የጌዴኦ አርሶ አደር ላይ የምናየው። ውስን የተፈጥሮ ሀብት የሆነውን መሬትን በተቀናጀ መልኩ በዘላቂነት በመጠቀም ዙሪያ ከባለድርሻ አካላት ጋር ያደረጉት ውይይት መሆኑን የደቡብ ኢትዮጵያ ክልል የፎሎወር ፕሮጀክት አስተባባሪ አቶ አለም በጁ ክፍለ አብራርተዋል። የቡናና የእንሰት ልማትን ምርትና ምርታማነትን ከማሳደግ ባለፈ የተፈጥሮ ደን መጠበቅ፣ መንከባከብና የቴክኖሎጂ ሽግግር እንዲሰፍን በማድረግ ቀጣይነት ያለው ልማት ለማስፋፋት ፕሮጀክቱ ከባለድርሻ አካላት ጋር በቅንጅት እየሰራ ነው ሲሉም አቶ አለም በጁ ገልጸዋል። ማን ነበር የጌዴኦን አግሮ ፎረስትሪ ጥምር ደን ባቦ የሚባለውን የመሰረተው? አባቶች፣ እነኛ አባቶች አሉ ካሉስ ለምንድን ነው ታዲያ? አሁን ይህ ያልቀጠለው እና መሬት መንሸራተት ሊያጋጥመን መሬት ናዳ ሊያጋጠመን የቻለው ለምንድን ነው? ልጆች ካልተቀበሉትም ካልተቀበሉት ለምንድን ነው ያልተቀበሉት? እንዴትስ ሊቀጥል ይችላል በዘለቄታው? ይሄ ነው እንግዲህ መሬት ይናዳል፣ ህዝብ ይሞታል፣ አካባቢ ይጠፋል። ከዛ በኋላ ምርትና ምርታማነት ቀንሶ ቀጣይ የሚመጣብን አደጋ ለመከላከል ካሁኑ ቆም ብለን ከትውልዱ ጋራ ከአባቶች ጋርና ከምሁራን ጋር ተወያይተን የጋራ መፍትሄ ለማበጀት ነው እየሰራን ያለ ነው። ከውይይቱ ተሳታፊዎች መካከል አቶ ዘሪሁን አለሙና ጴጥሮስ ሎሌ በስልጠናው ያገኙትን ግንዛቤ ተግባር ላይ በማዋል የበኩላቸውን እንደሚወጡ ተናግሯል። አግሮ ፎረስተሪ ትረንድ እንደነበረ የቀጠለበት አካባቢ አለ። በዛው ልክ ደግሞ የሳሳበትም እውቀቶች ተጨማሪ ፈርት የሚፈልግበትም ቦታዎች እንዳሉ ያሳያል። ከአባቶቻችን ነው የወረስነው የባቦ ስርዓት የተፈጥሮ የመሬት አያያዝ የተፈጥሮ ሀብት አያያዝ አሁን የት ነው ያለነው የሚለው ነው። የዛሬ ስልጠና ማለት ነው የት ነው ያለ ነው። በደንብ በምሁራኖች የተመራ በዲላ ዩኒቨርሲቲ በፎሎ ፕሮጀክት እገዛ ተደረገው ስልጠና ወደታችም ስንወርድ፣ በዚህ ልክ በስርዓት እንድንሰራ የሚያደርገን ስለ ትልቅ እውቀት ያገኘንበት ነው። እንን እውቀት ደግሞ ወደታች ወርደን በተግባር እናሳያለን።